ጠብታ ክፍል ስድስት ነገሩ እንዲህ ነው። እኛ ቤት የወንድ ልጅ እጥረት አለ። እሱ ብቻ ነው ወንድና አባቱ ደግሞ ያለውን ነገር በሙሉ እንዲያስተዳድር ያለውን ነገር በሙሉ እንዲያስተዳድር አደራ ብሎ ነው የሞተው። በዚህም መሰረት ከዚህ በኋላ ትምህርት ቤት አይማርም እዚህ ያለውን ንብረት ይቆጣጠር የሚል ነው። ትምህርት እንዲተው ተወሰነ ነው አለችው። ይዞራ ተገበ ይሄን ፈጽሞ ስተት ነው አንደኛ ልጁን ንብረት የሚያስተዳድርበት እድሜ ላይ አይደለም ያለው። የሱ እድሜ ትምህርት ብቻ ነው። በዛ ላይ ልጁ ጎበዝ ተማሪ ነው። ወደፊት ሀገራችን ነው በሳይንስና በሕክምና ዘርፍ የተሻለ አስተዋጽኦ ያደርጋል ብለን ተስፋ የምንጥልበት ልጅ ነው። እንግዲህ በአጉል አባባል የልጁን ሕይወት ማበላሸት ተገቢ አይደለም። የልጁን ተስፋ ማጨለም ተገቢ ነው ብዬ አላምንም። በዛ ላይ መንግስት በሰባት ዓመታት ትምህርት ይግቡ እያለ ያልተመዘገበበትን በማስተማር ላይ ባለበት ሁኔታ የሚማርድ ልጅ ማስቆም ያስቀጣል። ይሄው አሁን ራሱ በዚህ ሰዓት የት ነው ያለው? ምን እያሰራችሁት ነው? ምን እያሰራችሁት እንደሆነ የሚያውቅ የለም። ከነገ ጀምሮ ትምህርት ቤት መምጣት አለበት። እረ አልክም ካልሽ፣ በህግ አስቀጣሻለሁ በህፃናት ጉልበት ብዝበዛ? የምከስሽ ይሆናል አለ ቀዳማዊ። የፍየሏን መኖር ለማረጋገጥ ይበልጥ ወደ ገደሉ አፋፍ እየተጠጋ እነ ማለፊያ ደግሞ በአንድ እርምጃ ልዩነት እሱን እየተጠጉት ወደ ገደሉ የመጨረሻ አፋፍ ላይ ቀረቡ። ህውቃት ብለትን በቀዳማዊ ቀኝ በኩል ማለፊያና ፊሳይነሽ በጀርባው በኩል በመሆን ይከታተሉታል። ወደ ገደሉ አንገቱን ስቦ ከተመለከተ በኋላ ወደ ኋላ ዞሮ ይሄው ያላችኋት ፍየል የለችም ወጣለች እነዛ እንዳያመልጡኝ ልሄድ አለና ይመለስ ሲል መች ፈለካትና፣ በደንብ እንደዚህ ነው እ የምትፈልጋት እንግዲህ ነው፣ እንዲህ ነው የምታየው በቃ ገደሉን በሙሉ ምን እንዳለ አይተህ ጨረስ አለችና ማለቷ በድጋሚ እንዲያይ በእጇ መለሰችው። እነሱም እንደገና ልቡ እየፈራ ወደ ገደሉ የተቃረበ የመጨረሻ አፋፍ ላይም ተቃረበ። በዚህ ጊዜ ማለፊያ ተንደርድራ ልትገፋው ስትል፣ ቀዳማዊ ምን እያደረክ ነው? ፍየሎቹን እኮ ወደ ሚዳው አሰማርቼ መምጣቴ ነው። አለ ሙሉቀን ኧረ እኔ እኮ በዚህ የቀረች ፍየላለች ብዬ ነው አለ ቀዳማዊ። ከአፋፍ ተመልሶ ወደ ሙሉ ቀን አቅጣጫ እየሄደ ወደ እሷንም እኮ ቅድም ነው ወደ ወንዙ ውስጥ ትወርድ አስወጥቼ ከሌሎች ጋር ይቀላቀልኳት። አለ እሺ ሙሌ በጣም ነው የማመሰግነው። አለና ተያይዘው ዳገቱን ወጡ። ማለፊያ ይዘችውን እጇን ተቃቅ ጋር አላተመችው። እቅዷ ስለከሸፈባት ተናዳለች። ሁሉም ሲያስጠላ ከየት ነው ሁሉም ሲያስጠላ ከየት ነው የመጣው ልጁ እያሉ በሙሉ ቀን በሸኩ አብሮ ነበር እሱንም መግደል አለችና አድና በቃ ዛሬ እንዲሞት አልተጻፈለትም ማለት ነው። ተውት፣ ምን ከኛ አያመልጥ፣ የፈለገው ዛሬ ቢቀር። አትናደጅቴ፣ ከዚህ በኋላ እስኪ ሞት እናሳድደዋለን አለች ረብቃ። እሺ ግን እድሉ አይገርምም? ከተወሰኑ ደቂቃዎች በኋላ እኮ በቃ ደስ ልንስተይ ነበር፣ ሁሉን ነገር ያበቃለት ነበር። አሁን ሌላ እድል፣ ሌላ ቀን ሲያስተላ አለች ማለት ያ አው በእርግጥ ያስተላል ግን ምን ታረጋለሽ እንዴ፣ ሆነ ተፈጠረ በቃ ለሌላ ጊዜ ማሰቡ ይሻላል። በሉ አሁን እንጨታችንን እንልቀም አለች ርብቃ። ሁሉን ሁሉም ወደ ለቀማቸው ተሰገሰጉ። ቀዳማዊ ወደ ቤት ከመንዳቱ በፊት ፍየሎችን መፍቀት ጀመረ። ሁሉም መኖራቸውን ካረጋገጠ በኋላ ወደ ቤት መንዳት ጀመረ። እስኪ ወደዛ ገሃንም ወደ ሆነ ቤት ሄጄ ደግሞ ስቃይ ልቀበላል። አይዞ እሺ ባለንጀራዬ በትምህርት በትምርት ጎበዝ ስለሆንክ በሱ ያልፈለህ አንዱ ሲነሳ አንዱን ሲጥል አንዱ ሲነሳ አንዱን ሲጥል ነው እሺ ምንም እንዳታስብ ሁሉም ነገር ለበጎ ነው አለሙሉ ቀን የተስፋ ቃሎቹን ለጓደኞቹ እያወራረደ። አንተው እንጃ ትምህርት ትምህርቱንስ እምቢ ብላለች የፈለገው የፈለገ ቢሆን እሺ ምትል አይመስለኝም ዝም ብዬ ነው የምደክመው አለቀደማው እሺ ካለላች እሽክ ካላለሽ ተፈአለ ጠፍተ ወደ ሌላ ሀገር ትሄዳለ ትማራለ በትር እየሰራ አለ ሙሉቀን ቀን ነው። አለቀደመው አ አው ነው ሌላ ሀገር ብትሄድ እንኳን ጎበዝ ተማሪ የሆንከው አንተ ቀርቶ ማንን አይደል እንዴ የሚያስተምሩት አሁን የአቶ ስጦታውን ወስጦታው ጌታይን በቃ እየሰራ እየሰራባቸው የነበሩት ሰዎች አስተማሩት አይደል አሁን መምር የሆነው አሁን እንደምታየው ተከብሮ ጌታው ተብሎ ነው የሚኖረው። በዛ ላይ በወር ስምንት መቶ ብር የዛገና፣ አንተም የእድልህን አታጣል። ሁሉን ነገር ረስተህ ጠፍተህ ሄዳለህ፣ አበቃ እሱ ነው የመጨረሻ አማራጭ አለ ሙልቀን። ጠፍቼ ሄዳለሁ ወንድሜ፣ ማንን አላውቅ እኮ መሄጃ ከየት አገኛለሁ? አለ ቀደማዊ። ለሱ እንድታስብ መላ እናጣም ቆይ፣ እኔ ለሱ እንዳታስብ መላ እናጣም ቆይ፣ እኔ አንድ መላ ዘይዳለሁ እስከዛው፣ ዘንድሮ እንደምንም ጨርስ፣ የስምንተኛ ክፍል ካርድን ያዝ። ይችን አመት እንደምንም ብለህ በቃ ይቺን አመት ብቻ፣ ማለትም ለአንድ የቀበሌ ስራ እንዲሆነኝ የካርዱን ሊያዝ ምናምን ብለህ ይችን አመት ተማር፣ አለ ሙልቀን። ቀዳማዊ ሙልቀንን ትኩር ብሎ ተመለከተው። አንተ ወንድሜ ነህ መቼም ቢሆን አረሳም፣ ባለውለታይም ነህ። በከፋኝ ጊዜም ታጽናናኛለህ፣ መፍትሄ ታበጅልኛለህ አለና አቀፈው ፀሐፊዋ ። አሁን ሙሉ ሙሉ ጠልቃለች ፀሐይዋ አሁን ሙሉ በሙሉ ጠልቃለች፣ ብርሃኗ በጉም ተሸፍኗል። ቤት ደረሳል ቀዳማዊ። ሁሉንም ፍየሎች በየማደሪያው አስገብቶ የሚታሰሩትን ፍየሎች ምክቶችን አስሮ በጎችንም እንዲሁ በጉርናቸው ከቶ ወደ ቤት ገባ። ቤት ሲገባ እህቶቹ የሌማት እንጀራ አቅርበው ሲመገቡ ደረሰል እሱም እንደ ውጭ ልጅ ለብቻው መደቡ ላይ ኩርትም ብሎ ተቀመጠ። እያዩት ንብላ እንኳን አላሉትም። በዚህ ጊዜ ወይዘሮ አትጠገብ ከወደ ውጭ ገባች። ስትገባ ቀዳማ ስታየው ቀን መጥቶ የሆነ የነበረው መምህር ትዝ አላት። አንተን የማትረባ መናጢ የመናጢ ልጅ በቀን ቀን ነው በምን ቀን ነው የወለድኩ? ጭራሽ ቤቴ ድረስ ሰው ልከህ ታሰድበኛለህ አለችና በያዘችው ለበቅ ከጀርባው መታቸው።